ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? እኔ በጣም ደህና ነኝ አለው። ሰሞኑን ጠፍቻለሁ አይደለ? ትንሽ ስራ ቢዚ ስለሆንኩኝ ነው። ዛሬ አንድ መልእክት፣ እንደ መልእክትም ለማስተላለፍ ነው ቤተሰብ የመጣሁትና፣ እሱ ምንድን ነው አሌክስ ና ኪያ እንግዲህ በድጋሚ ለመጣላፍ ዳርዳር እያሉ ነው እና አሌክስ የፖሰተውን ስቶሪ ትላንትና አይ ቲንክ ትላንት ወር ከትላንት ወዲያ አይታችኋል ብዬ ተስፋ አደርጋለኝ። እና እኔ በዛ ዙሪያ ላይ የተሰማኝን አንዳንድ ነገር ማለት ስለምፈልግ ነው። ለአሌክስም ለአሌክስ ፈኖችም መልእክት አለኝ። እሱ ምንድን ነው፣ አንደኛ አሌክስ፣ እኔ መልእክቴ ለአንተ ነው። አንተ ከእንደዚህ አይነት ከወረደ ሰው ጋራ ምንም መጣላት አያስፈልግም። ተገቢ አይደለም። ገባ አንተ አንተ በቃ የምትለይ ሰው ነ ትለያለ ጀግና ነ ይሄ የወረደ ሰው ነው። ክያ ማለት በጣም እኔ ይቅርታ ለቃሉና በጣም ለእኔ ኪያ ማለት በጣም በፊት ለእሱ ያለኝ አመለካከት እንደዚህ አልነበረም ና ግን ከባለፈው ከሪከርደር ከወጣ በኋላ ግን ለክያ ያለኝ አመለካከት በጣም የወረደ ነው። አይታችሁ ከሆነ ቡና ጠጡ የሚለው የቲክቶክ አካውንት ኦቬስሊ፣ በጣም እርግጠኛ ሹሁን የምነግራችሁ የእሱ ነው ግን የሱ አይደለም ተብሎ የኔም አይደለም ብሎ ክዶ ተሸፋፍኖ ነገሩ አልፏል። እዛ አካውንት ላይ ኢቨን ክያና አሌክስ ጓደኛ በሆኑ ሰዓት እንኳን እዛ አካውንት ላይ አሌክስን በጣም የሚያሳንስ አሌክስን በጣም ዝቅ የሚያደርጉ ፖስቶች ናቸው የሚፖሰቱት። አሌክስ ሁሌ እየተሰደበ በዛ አካውንት ተው ብሎ የእኔ አይደለም ብሎ እንኳን ሲከራከር ከዛ አካውንት ባለቤት ጋር ጓደኛ ነን እንጂ የኔ አይደለም አለ፣ አደለ? አትሊስት አሌክስ በዛ ልክ እንደዛ ሲሰደብ ማስቆም ይችል ነበረ። ገባችሁ? የኔ አይደለም እንኳን ቢል አካውንቱ የሱ ነው። ሶ በዛ ልክ አሌክስን እያሳነሰ በዛ ልክ አሌክስን እየተሳደበ እኔ ላይክ ቃል ነው በቃ ያጣሁት የእውነት በዙሪያ ያሉ ሰዎችን እንድጠራጠር ሁላ ነው ያደረገኝ። በቃ ሰው እንዳላምን ነው ያደረገኝ። እና በጣም ነው የሚቀናው፣ በአሌክስ በጣም ይቀናል። እንደዚህ አይነት ሰው ደግሞ ቢያገኝ መጥፎ ነገር ከማድረግም ወደ ኋላ አይልም። ኢቨን ዛሬ ስቶሪ ፖስቶ መኪና ገዝቶ እስኪ እንደኔ መኪና እየገዛችሁ አሳዩ ምናምን ብሎ ሲፎግር አሌክስን ሲነካው ነበር እና መኪና ብርቅ አይደለም በነገራችን ላይ ካናዳ እየኖርክ በብድር ማውጣት ትችላለች። መኪና ስናት? ቢግ ዲል ሀቢቢ፣ ቢግ ዲል አይደለም። መኪና ብርቅ አይደለም። የሰው ልጅ ደግሞ ጤና ካለው የፈለገውን ነገር ሰርቶ ማግኘት ይችላል። ገባክ አሌክስ ጀግና ነው። ገና ታናሽክ ነው። በዚህ እድሜው በጣም ብዙ ነገር ብዙ ነገሮችን ያደረገ ልጅ ነው። ገባካ። ስለዚህ እሱ ጋራ መፎካከር ይቅርብክ። ለአሌክስ ደግሞ ማለት የምፈልገው ከእንደዚህ አይነት ከወረደ ሰው ጋራ ፕሊስ አሌክስ አትጣላ ድጋሚ እውቅና እንዲያገኝ አታድርገው ገባካ ድጋሚ ሌላ ነገር እንደባለፈው ተፈጥሮ የሆነ እሱ ወከባ ንግግር ምናምን ግርግር ነው የሚፈልገውና እንትን አትበል እንደዚህ አይነት ነገር እንዲፈጠር ፕሊስ አታድርግ። በቃ ኢግኖር አድርገ ተወው። እንኳን ይሄን አይደለም በጣም ሌላ ብዙ ነገሮችን ችለክ ያሳለፍክ ነህና ድጋሚ ከሱ ጋር ባትጣላ እኔ በጣም ደስ ይለኛል። የእውነት በቃ አያስፈልግም። ምክንያቱም የምትነጋገረው እኮ ለሕይወትም የሚያስፈልግ ሰው ድጋሚ ወደ ሕይወቴ ላስገባው እችላለሁ ብለህ የምታስበውን ሰው ነው። እንደዚህ አይነት ሰው ደግሞ ቢመጣም ላንተ ምንም ጥቅም የለውም፣ ጉዳት እንጂ። ስለዚህ ከእንደዚህ አይነት ሰው ጋር አትጣላ አሌክስ፣ ፕሊስ፣ የእውነት አትጣላ። ምንም ጸብ፣ ምንም ጥቅም የለውም። ገባካ? ለአድናቂዎች ለተከታይ ደግሞ ማለት የምፈልገው ፕሊስ፣ እንደዚህ ስቶሪ በሚለቅ ሰዓት አንድ ላይ ፎቶ እያቀናበርን የያዘው በርታ፣ የያዘው በርታ እያልን አፕሪሽት ባናደርግ ጸብን ጥሩ ነው። ይሄ የናስ የግሌ አመለካከት ነው። ገባቸው አንዳንዴ ሰዎች ነን ሰዎች አፕሪሼት ሲያደርጉን እንትን ሲሉን ልክ የሆንን ይመስለናል፣ እና ስህተት ልንሰራ እንችላለን። ስለዚህ ይሄ ስቶሪ በሚለቅሳት እንደዚህ አይነት ነገር አሁን የለቀቀውን ስቶሪ ብዙዎቻችሁ በፎቶ እያቀናበራችሁ በቃ ሂድበት፣ እርገጠው ምናምን ስትሉ ነበር። ይሄ ምንም አያስፈልግም። የእውነት ለክ ምንም በቃ ምን አሁን እሱ ክያን ሰድቦት ከክያ ጋር ተጣልተው አሌክስ፣ እስኪ ምን ይጠቀማል ቤተሰብ ምንም የሚጠቀሙ ነገር የለም። ገባቸዋ ድጋሚ ተካሰው ሀቢባ ቤት እንዲሄዱ ነው። ያ ነገር እንዲፈጠር ነው። ያ ነገር እንዲፈጠር የማንፈልግ ከሆነ ይሄ ሊያስነሱ ያሉትን ጸብ ማቀዝቀዝና ማብረር ነው ያለብን። ገባቸዋ አሌክስ የራሱ የራሱ ያለበት ችግር ይበቃዋል። ኢቨን ላይ ከስንት ቀን በፊት አሌክስ ላይቭ ላይ ገብቶ ደብሮት በነበረው ጉዳይ እንኳን በጣም ትናንትና ዛሬ ሙድ ሲይዝ ነበረ የሆነ ሰው ላይቭ ላይ ሊያለቅስ እያለቀሰ ምናምን እያለ በጣም የተጋጋጠ እሱ ላይ ሙድ እያያዘብን ነበረ። ገባችሁ? ከእንደዚህ አይነት ከወረደ ሰው ጋራ ተነጋግራችሁ መግባባት ከማትችሉት ሰው ጋራ አሌክስ ፕሊስ፣ አንድ መልስ እንዳትመልስለት። አውርቶ አውሩቶ ሲደክሞ ይተዋል። ገባካ? አንተ እኮ በልጠቅ ተሽለክ መገኘት ነው ያለብህ። ገባካ? አደለ? ስለዚህ ከኪያ ከሚባል ሰው ጋራ አሌክስ ፕሊስ አይ ኖ ይሄን ቪዲዮ እንደምታያውቃለሁ እና ፕሊስ አሌክስ በቃ ፕሊስ ልለምን መልስ ራሱ እንዳትመልስለት። የሆነ ሰው የሆነ ነገር ሲል መልስ በመለስን ቁጥር እያስታወስ ነው እኔ ውስጤ አለ እያልን ያንን ሰው እያስታወስ ነው ነው። እና እንደምናስታውሰው እየነገር ነው ነው። እና አሌክስ ፕሊስ ከማንም ጋር ጸብ አያስፈልግም። ከማንም ሰው ጋር የእውነት ስለዚህ በልጠ መገኘት ነው ያለብህ። ክያ ለሚባል ልጅ ምንም አይነት መልስ እንዳሰጠው አሌክስ ፕሊስ የእውነት በቃ። አንድ ስቶሪ ፖስተክ ተንጫሽቷል። በዛ ራሱ በጣም ተናዶ በጣም ብዙ ነገር ሲንጫጫ ነበር። ና ይበቃል፣ የእውነት አሌክስ ይበቃል። አንተ ስራ ላይ ፎከስ አድርግ፣ ራስ ላይ ትምህርት ላይ ፎከስ አድርግ፣ ፍቅረኛ ላይ፣ ቤተሰብ ላይ ፎከስ አድርግ። ከዛ በተረፈ ይሄ የሚዲያ ጫጫታ የሚዲያ እንትን ምንም አላስፈላጊ ነው ጸብ ደግሞ ምንም አያደርግም ምንም አያደርግም ስለዚህ አሌክስ እኔ ለአንተ ማለት የምፈልገው ፕሊስ ፕሊስ ፕሊስ በቃ ለለ ምንክያ ከሚባል ሰው ጋራ ድጋሚ አትጣላ እሱን በተመለከተ ራሱ ምንም አይነት ፖስት ስቶሪ ምናምን አታድርግ በቃ ይሄ በጣም እንትን የወረደ ሰው ስለሆነ ምንም አይነት ነገር ከሱ ጋራ መነጋገር አያስፈልግም ገባካ? በዛ ልክ እዛ አካውንት ላይ እንደዛ የደረገ ሲፖስት ምናምን የሚውል ሰው፣ ከእንደዚህ አይነት ሰው ጋራ መልስ መመላለስ መነጋገር ምንም አላስፈላጊ ነው። ሶ አሌክስ ፕሊስ ከቻልክ ምንም አይነት መልስ ባለመመለስ ኢግኖር ስታደርገው ስትተወው ይተዋል። ይሄ ፍራቻ ሳይሆን ንቀት ነው። ንቀተኛ ንቀት ነው ይሄ። እኛም ደግሞ ተከታዮቹ አድናቂዎቹ ሰፖርት ልናደርገው ፑሽ ልናደርገው የሚገባው ከእንደዚህ አይነት ሰው ጋር መልስ እንዳይመላለስ ድጋሚ ከእንደዚህ አይነት ሰው ጋር እንዳይጣላ ከህይወቱ እንዲያስወጣው እንጂ ድጋሚ ጻፍ ተፈጥሮ ሀቢባ ቤት እንዲሄዱ ግርግር እንዲነሳ ባናደርግ መልካም ነው። አሌክስ እንደምትሰማኝ ተስፋ ያደርጋለሁ። ከአሁን በኋላ ከዚህ ልጅ ጋር አትጣላ ፕሊስ፣ መልስ አትመልስለት።